ዝና ማህሊትን ጉሮሯን እንቅ አድርጎ አንቺ መሞት ነው የሚገባሽ ይላታል ማለት ነው። የብሩክ ወንድም ከስር ተፈትቷል። መጉስ እና የብሩክ ወንድም ተገናኝተዋል ማለት ነው። ዝና ሙጢ ቀምሷል። የሚመካበት ማንነቱ እንግዲህ ተለውሷል ማለት ነው። ቅድስት በሌላ በኩል ቆይ ጋሼ የጠፉት ግን እኔ ሽማግሌ ላኩና ላኩ ብዬ ስላልኳቸው በዛ አፍረው ተሸማቀው ይሆን? ቆይ ግን በእኔ ምክንያት ይሆን? እኔ እኮ ሴትነቴን መግደርደሬ ነው እንጂ እንዴት እንደምወዳቸው ቢያቅ ኖሮ እኮ ትላለች። አይጋሼ ግን እኮ አንዳንድ ነገር ላይ ደፋር አይደሉም። ምን አለበት ከንፈሬን እንኳን ቢስሙኝ ትላለች ቅድስት። በሌላ በኩል ማህሌት ቤቱ እንዳልተሸጠ አውቃለች። ቤቱ አልተሸጠም፣ ይግባይ እፈልጋለሁ ብላ ከነ ቅድስት ቤት ተመልሳ መጥታለች ማለት ነው። ማህሌት መጨረሻዋ የደረሰ ይመስላል። ምክንያቱም ከዝና ጋር ሰርጉድ ገብታለች ማለት ነው። የማትወጣው ማጥ ውስጥ ነው እየገባችው። መጎስና ዝና እያወሩ እያለ ቁጭ ብለው፣ በመሀል ይቅርታ መጎስና የብሩክ ወንድም ቁጭ ብለው እያወሩ እያለ ድንገት ዝና ሲመጣ መጎስ ወይኔ ደግሞ መጣ ብሎ ይፈራል። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቱብ ቻናል ቤተሰብ እንዴት ናችሁ? ሊደና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ምሳሌ ክፍል ሰባ አምስትን ይዤላችሁ ወደ እናንተ መጥቻለሁ። ፕሌስ ላይክ ሼር እያደረጋችሁ እንድታበረታችሁኝ ማክብሮት እጠይቃችኋለሁ። ማህሌት ጉሮሮዋን ታንቃለች። መታነቅ ብቻ አይደለም ከዚህ በኋላ ያለቀላት መጨረሻዋ ነው የሚመስለው። መጎስና የብሩክ ወንድም ቁጭ ብለው እያወሩ ያለ ድንገት ዝና መጥቶ ሚስቴን አምጣት፣ የት ነው ያደረካት? ሚስቴን እፈልጋለሁ፣ ሚስቴን አማግጣል ብሎ እንደለመደው አፋጥጦ ሊደበድበው ሲል የብሩክ ወንድም ወንዳ ወንድ ነው እና እሱም ተረጋጋ፣ ወንድ ልጅ አይፎክርም፣ ወንድ ልጅ በሕግ ይጠይቃል እንጂ በጉልበቱ አይተማመንም ሲለው፣ አንተ ማን ስለውን ክነ ዞር በልል ማከ ከፊቴ ስለው፣ ተረጋጋ ሰውዬ፣ ተረጋጋ እሱ የምጠይቀው ነገር ካለ እንደ ሰው ቁጭ ብላችሁ ተነጋገሩ፣ አውሩ። ከዛ ውጭ ግን ይህ ድንፋታ አያስፈልግም ሲለው እሱም አንተ ማን ስለሆንክ ነው እኔ ታውቀኛለህ? ብላም ብሎ ይጉራራል። አወቁም አላወቁም እንድታወሩ ፈልጋለሁ ሲለው፣ አይ አልሰማም ሲል እንግዲህ የቡጢ አቅም ሶታል ማለት ነው። ወርዶ ጥቅልል ሲልለት መንጎስ ደግሞ ከወደቀለት በኋላ ለምን አተወኝም? ተወኝ እኮ ነው የምልህ፣ ተወኝ እኮ ነው የምልህ ይላል። ያው ከወደቀለት በኋላ ያው ወንድነቱን ስሜቱን ለማነቃቃት ፈልጎን አይፈረድበትም። ቆይ ግን ብሩክ ግን የት ጠፍቶ ነው? የት መሄድ ይመስላል ግን ምን ሆኖ ይሆን ሲል መጎስም እኔ እንጃ ምን እንደሆነ ምንም አላውቅም ሲል የብሩክ ወንድምም ሁሉን ነገር ሄጄ ፖሊስ ጣቢያ ለፖሊሶች መናገር አለብኝ ወንድሜ የሆነውን ስልክ እንዳጠፋ ለናገኘው እንዳልቻልን ሁሉንም ነገር ሂጄ እነግራቸዋለሁ፣ ሲል እኔ በቃ መሄድ አለብኝ ይላል። መጎስ ሂድ፣ አንተም ሂድ፣ እኔም ሂጄ ለወንድሜ ሁሉንም ነገር መናገር አለብኝ ሲል መጎስም እንደ ጥላ እየተከተለኝ አይደለ፣ እንደ መንፈስ ነው እየተከተለኝ ያለው። አንድ ቀንማ ሳያጠፋኝ አይቀርም ሲል ወደ ፈለግክበት ሂድ ብሎታል ማለት ነው። በሌላ በኩል ቅድስት በጣም እየተጨናነቀች ነው። ምክንያቱም መጎስ ብሩክ ጠፍቷል ማለት ነው። ብሩክ ሊገኝ ባለመቻሉ የት ገብቶ ነው፣ ምን ዋጠው ብለው እየተጨናነቁ ነው የሚገኙት መጎስም ወደ ቤቱ ሄዶ ከዝና ሚስት ጋርም እያወራ አንተ እኮ እኔን አትረፋያኛል ከዛ ሰውዬ ትለዋለች እሱም ቆይ ግን ዝና ምንድን ነው የሚሰራው ምንድን ነው ስራው ጠይቀሽው ታውቂያለች ሲላት እሱ የሚሰራውማ ስራ ወንጀል ነው እኮ ምን አይነት ወንጀል ምንድን ነው የሚሰራው ሲላት እሱ የማይሰራው ወንጀል የለም እኔ ጋርም እኮ ወንጀል ሰርቶብኛል ትለዋለች በጣም ግራ ተጋባ በነገሩ ማለት ነው። ማህሌትም እየተቅለበለበች እንግዲህ ወረቀት ይዛ መታ ቤቱ አልተሸጠም ይግባኝ እፈልጋለው ስትል በሩን ታንኳኳለች። ዳጣ ማህሌትም ቅድስትም ቁጭ ብለው ምሳቸውን እየበሉ ነበረ። ከዛ በሩ ሲንኳኳ እነሱ ሰፍ ብለው ብሩክ መጣ ብለው ግግ ብለው ሲሄዱ ግን ብሩክ አልነበረም ማህሌት ነች። ማህሌትም ይሄው ቤቱ አልተሸጠም ይግባኝ እፈልጋለሁ ብሩክ ሲመጣ ስጭው ስትላት እኮ ቤቱ አልተሸጠም ቆይ ምን ማለት ነው ትላለች ዳጣም ምን ፈልገሽ መጣሽ ምን ልታረግ መጣሽ ስትላት እኔ የመጣሁትማ ቤቱ ስላልተሸጠ ይግባ ይፈልጌ ነው ስትል ቤትም ምንም የምታገኘው ነገር የለችም ትላለች ዳጣ አንቺ ዝም በይ ቤተሰቦች ተገኙ ምናምን ተብሎ አልነበረም ስትላት ታዲያ ቤተሰብ የሌለኝ እና ወፍ ዘራሽ መስየሽ ነበር እንዲ። እኔ ሙሉ ቤተሰብ አለኝ ስትል ዳጣ ተሰምታለች ማለት ነው፣ ዝም በይ ምናምን ብላለች ማህሌት። ለቅድስት ወረቀቱን ሰታት። ይህ የምን ወረቀት ነው ስትል፣ መቼም በዘራችሁ መሀይም ናችሁ ልንገራችሁ ብላ ቤቱን እንደምትፈልግ ቤቱ እንዳልተሸጠ ተነግራታለች። ከዛ ቅድስትም ቆይ ግን እንዴት ነው ቤቱ ያልተሸጠው ምናምን ብላ ታስባለች፣ ትጨናነቃለች። ታዲያ ምሳሌ ታከመችው በምንድን ነው ብላ ትጨናነቃለች። ዳጣም ቆይ ቤቱ ካልተሸጠ ጥሩ ነው። ታዲያ ግን እንዴት በምን ታክማ ነው ዳጣ ስትል፣ አሁንስ የት ገባ ይባላል። የት ገብቶ ነው ግን ስትል፣ ቦራ የት ገብቶ ይሆን ስትል፣ ኧረ እባክሽ ዝም በይ። አሁን እኮ ምሳሌን ወደ ውጭ ሄዷል ምናምን ብለን ነው ያረጋጋናት፣ ያረፈችልን አሁን ነው እና ዝም በይ ተላታለች ማለት ነው። ታዲያ ካልሆነ ወይ ደግሞ የሆነ ቦታ የሆነ ቂ ልንጦ ገብቶ ሊሆን ይችላል ስላት፣ አራይ መስማም በይ ይሄ መጥፎ ሀሳብ ነው ትላለች። እንዲህ ታዲያማ ከሴቶች ጋር ኩርፍቶ ምናምን እየተዝናና ሊሆን ይችላል ስትላት፣ እንዲ አረ ይህ መስማም በይ ይህ መጥፎ ሀሳብ ነው ትላለች። እሱ ላንቺ ነው እና ላንቺ ችግር የለውም ትላለች። እኔ ዳጣ ከሴት ጋር ቢዝናና ባይዝናና ምን ይጨንቀኛል ትላለች። ቅድስትን ብድግ አድርጋ ታዲያ እኔስ ምን ይጨንቀኛል፣ የራሱ ጉዳይ የዝናና ትላለች። ግን አንቺ ተወጂዋለች ትላታለች። እኮ አንቺ አቶቹ ዱባና ቅል ለየቅል ብላለች። ዳጣ ዱባና ቅል ለየቅል። ስለዚህ አንቺ የምትወጂው ሌላ፣ የኔ መውደድ ሌላ። በነገራችን ላይ ዳጣ እንደምታፈቅረው እንደምትወደው ታውቃለች። ምሳሌ ለቅድስት ትምህርት ቤት ጥያቄ ጠይቃችሁ ቤተሰቦቻችሁ ኑ ተብለናል እና ጥያቄ ልጠይቅሽ ነው ስትላት፣ እሺ ጠይቂኝ ትላለች። ከዛ ሴቶች ማትወልድ ሴት ምንድን ናት ማናት? ስትል እንዴ እሱማ በጣም ቀላል ነው፣ እነግርሻለሁ እሺ እማማ ዝኑ ናቸው እዚህ ስትላት፣ እንዲ አረ፣ አይደለችም። ታዲያ እሷ ናት፣ እሷ ናት ብይሻለሁ፣ እሷ ናት ምናምን ብላ ትነግራታለች። እሷም አረ፣ በጭራሽ ደሞ ይህ ምንድን ነው ምናምን ስትላት፣ አይ፣ እሱ ለአንቺ አይሆንም ትላለች። እኔ እኮ መልሱን አውቀዋለሁ ልጠይቅሽ ብዬ ነው እንጂ ትላት እና መልሱን ጋር አወቅሽ ለእኔ ለምን ትጠይቅኛለች? ትላለች። እሷም ወላጆችን ጠይቁ ስለተባልን ነው የጠየቅኩሽ ትላታለች። እናም መልሱ በቅሎ ነው ትላለች። ወይኔ አውቀው ነበር እኮ ትላለች ቅድስት። ማህሊትም ወደ ቤቷ ሄዳ እሷም ግን ዝና ምን እንደሚሰራ የገቢ ምንጩ ምን እንደሆነ ታውቂያለሽ ብላ ስጠይቃት እኔ ምን አገባኝ ከገቢ ምንጩ፣ የቤተሰቡ ነው ምናምን ነው የሚጠቀመው፣ ደግሞ የሆነ የሆነ ነገር ይሰራል፣ ስለዚህ ምን ይመለከተኛል ስትላት፣ ግን እኮ ጠብሰዋለው ምናምን እያልሽ ነው ታዲያ ቢሆን ቤስታት ካለኛማ ለምን የፈለገው የፈለገ ነገር አይሰራም እኔ ምን አገባኝ ብላለች። ዋናው ነገር ገንዘብ ገንዘብ ይሰጠኛል ብላለች። ማህሌት ለገንዘብ ሟችና ጨካኝ ሆናለች ማለት ነው። ለብሩክ ወንድምም የተፈጠረውን እያንዳንዱን ነገር መታ መጥቶ ከቤት ደውለውለት ነግረውታል ማለት ነው። ማህሌት መታ ነበረ። ስለዚህ ቤቱ አልተሸጠም ይግባኝ አይፈልጋለሁ ብላለች ስትለው እንዴ፣ ቆይ እንዴት ታዲያ ገንዘቡ ከየት መቶ ነው እየታከመችው? እንዴት ሊሆን ቻለ? ለምን አልተሸጠም ብሎ እሱም ራሱ ተጨናንቋል። ዳጣም ከማህሊት ጀርባ ያለው ዝና እንደሆነ ትናገራለች። ከዛ እሱም በቃ ነይ አሳይ ቤታቸው ስትል፣ ማለት የነማህሌትን አው አሳይ እኮ ምን ልታደርጋቸው ነው ወይኔ ምናም ብላ ትፈራለች ማለት ነው። በሌላ በኩል ለምሳሌ ትምህርት ቤት ወይ ሳይደኛ ጎቴ ብላ ስጠይቀው የብሩክን ወንድም አንደኛ ካልወጣሽ ትምህርት ቤት አልወስድሽም፣ ምክንያቱም እዛ ትምህርት ቤት ሲሄድ አንደኛ የምትወጣ አጎቷ የምኮራባት የምትተማመንባት ልጅ እንድትሆኝ ፈልጋለው ስትል ሲላት፣ እሷም አንደኛ የሚወጣው ልጅ እኮ እኔ አንደኛ ከወጣው አጎቱ ያፍርበታል ስትል ተናግራለች። በቃሽ አንቺ ሁለተኛ መውጣት አለብሽ ብሏት፣ በሚቀጥለው ዓመት አኮራሃለው አጎቴ ብላለች ማለት ነው። ዳጣ ትምህርት ቤት ልትገባ ነው ከምሳሌ ጋር ትምህርት ቤት አንቺ ጋር መሄድ እፈልጋለሁ። አንድ ትምህርት ቤት እንድንማር እፈልጋለሁ። አባቴ ከአንቺ ትምህርት ቤት ከመልጣ እመጣለሁ፣ ሌላ ትምህርት ቤት ደግሞ ከወሰደ አንቺ ወደ እኔ ትመጫለች ሲሉ ተስማምተዋል ማለት ነው። ማህሌት አይነ ልቦናዋ ያለ ገንዘብ ላይ እና ገንዘብ ላይ ብቻ ነው። መጎስ አሁንም ፍርሃቱ አልለቀቀውም። የአንድ ቀን ሰው ይሆናል። ተስፋ እናደርጋለን። እንደ አሁን አሁን የማሳስበው ጅቤስ ከላይ ላይ ሰክቷል ይመስለኛል። በሄድኩበት ሁሉ ያገኘኛል፣ እሱ ፈልጎ የሚያጣኝ ሰዓትና ጊዜ የለም ብለዋል ማለት ነው። ምናለችው መጠንቀቅ አለብህ እሱን ስትላው፣ እንዴት ነው የምጠነቀቀው? እሱ እኮ በሄድኩበት ሁሉ ነው የሚከተለኝ ባለውበት ሁሉ ድንገት ሳላስበው እንደ መንፈስ ይከሰትብኛል። ከሱ ማምለጥ የሚቻለው ወይ ተመትቶ ነው ወይ ደግሞ መትቶ ነው ወይ ተመትቶ ነው ወይ መትቶ ነው ብሏል ማለት ነው። ሀቅ ነው የተናገረው። በነገራችን ላይ በእርግጥ እሱ አይደፍርም አይመታም፣ ግን ደግሞ ሲመታ ያው መጥቼው መናገር ይችላል ማለት ነው። እሷም ሁል ጊዜ ጥሩ ቀን የለም፣ ስለዚህ የዝና ሚስት ማለት ነው። ሁል ጊዜ ጥሩ ቀን የለም፣ መጠንቀቅ አለብህ ብለዋለች። እሱ የማይሰራ ወንጀል የለም። ስለዚህ ብዙ ብሩክ ለምን አልነገረኝም ሲል አንተ እኮ ለብሩክ ዝናን የመሰለ ጠላትን አፍርተለታል ብለዋለች ማለት ነው። በነገራችን ላይ ከዚህ ነገር ጀርባ ሁሉ ዝና ያለበት ይመስላል የብሩክ አጠፋፍ የዝናጅ ያለበት ነው የሚመስለው። ማህሌት ዝናን ለማግኘት እንግዲህ ወደ ካፌ ሄዳለች። ካፌ ላይ ቁጭ ብላ ሂጅ ኮ ቤቱ እንዳልተሸጠና ይግባይ እንደምጠይቅ ነገርኳቸው ስትለው አይሆንም ማለት ከቤት ቤት ድረስ ሄደሽ ነገርሻቸው አሁ ነገርኳቸው ምንነው ምን ልክ አላረኩ አንቺ ማሀይም አንቺ መሀይም አንቺማ መሞት ነው ያለብሽ፣ ሲል ጉሮሯን እንቅ አድርጎ ሲጥ አድርጓታል ማለት ነው። ቀጣይ የሚፈጠረውን አብረን የምናይ ነው የሚሆነው። ቀጣይ ዝና ከብሩክ መጥፋት ላይ እጁ አለበት የለበትም የሚለውን ነገር የምናይ ነው የሚሆነው። እና ከመጎስ ሚስቱን ይወስዳል አይወስድም፣ ከሀገር ሳይጠፉ ሳይሸሹ እንግዲህ ይወስዳታል አይወስዳትም የሚለውን የምናይ ነው የሚሆነው። አብራችሁኝ ስለነበራችሁ ስለነበረን ቆይታ ድጋርጌ አመሰግናለሁ። በሌላ በአዲስ ስራ እስከምንገናኝ ባይ ባይ